ጆንስት ሚስት አግኝተሃል እንግዲህ። በጣም ስርዓት ያላት ተረጋጋች፣ እውነት በጣም የተረጋጋች። እግዚአብሔር እንዴ ተው፣ እንደው አላህ እንደው በጣም ይጨምርላችሁና፣ ትዳራችሁንም ባርኮ እንደ መጨረሻችሁንም እንዲያሳምረው እንግዲህ እኛ ጸሎታችን። እንደው እስቲ እንደው አንዳንድ ነገር እንደው ሰው ብጠይቅህ ስለሷ እንደው ምን ትላለህ? እንዴት ነው ወድሃታል? እንዴት ነው በፍቅር ነው ወድሃታል? ወንቃ ገብቶልታል ቋይዘን በመሳ እሱ ነው የምመልሰው። እሱ ወዳኝ ነው፣ እሷ ወዳኝ ነው። እንዴ አንተ ስታዲያ ምንድን ነው? ስርስር የምትለው ነው ልጅ ልጅ አንተ ምንቀኛ ይሸረኛ ሸረኛ መሃይም ልጅ

ላይፋችን ወደ መቀየር ይችላልናል ነው ይዘን እኛ ድሃዎች ጤንነታችን ነው ሀብታችን ይላሉ። በቃ እቺ ምድር ደግሞ የምትፈልገውን ነገር ለማግኘት የማትፈልገውን ነገር እንደሰራ ታስገድሃለች። ደፈር በሉ ወንዶች፣ ጨከን ስትል ጨከን እንበሉ፣ ወደ ፊት መጓዝ ጨከን እንበሉ እና እንደዛ ነው። አታናዱ፣ ይበቃችሁት። አይ፣ አይደለ፣ አትሄድረሽ የምትገዙ ብቻ ጉልኛው የኢማራት ነው ናችሁ

ዛሬ ደግሞ በጠዋቱ ምንድን ነው ያዝበለው? እያልከው ነዋ። እኔ ምን አውቃለሁ? አንዳንድ ጭሳም ስሞች ገብቶ ይሳደባሉ። መረጋጋት ቆንጆ ነው። አዎ ኧረ እኛ እኮ ሳንጦ ዝቆ ነው የሚያናዱን፣ ነገር በፊትስ እየቆዘንድ ስንሳደብ ነበር። አሁን ተረጋግተሻል፣ እግዚአብሔር ይመስገን። በጣም ደስ ይላል። ጠላ ይጣጣሽ ይሁን፣ የቤት ጠላ ችግር የለም። ጭስ አሁን የሚያጨስም ነው ራሱ፣ ይሸተኛል፣ ራሱ እንዴት ያቀለሽልኛል። ገምሬ ነው፣ ስለጠላው ነው። ያያችሁ ጎበዝ፣ ጎበዝ ነው። ማሻአላህ፣ ማሻአላህ። ይገርሙ። እረፉ፣ እረፉ፣ ተው። ለስላበ ጠራው። እውነት እንዴ? አይ፣ በድብድባችሁ ልጅ በሚናችሁ፣ ተው ደሞ። ሚስት አግኝታ አለ እንግዲህ፣ በጣም ስርዓት ያለ ተረጋ ያለች፣ እውነት በጣም የተረጋጋች። እግዚአብሔር! እንዴ፣ ተው እንደው አላህ እንደው በጣም ይጨምርላችሁ እና ትዳራችሁንም ባርኮም ደሞ መጨረሻችሁንም እንዲያሳምረው እንግዲህ እኛ ጸሎታችን። እንደው እስቲ እንደው አንዳንድ ነገር እንደው ሰው በጠይቅህ ስለሱ እንደው ምን ትላለህ? እንዴት ነው እንዴት ነው በፍቅር ነው ወድሃታል? ንቃ ገብቶለታል። ቋይዘን በመሳ እሱ ነው የሚመልሰው ሰው አንተስ ታዲያ ምንድነው ስርስር የምትለው እሷ ፍቅር እና አንተ ስታዲያ እንዴት ነው ታዲያ? አይ ምን ታፈቅራለህ። ወንድ ልጅ አይደለም እንዴት አያፈቅርም? አይኗን ስታይ እንደውም አንተ ያፈቀርካት የምትመስል እሷ እንደውም ፈገግ ትላለች። አንተ እንደውም እሷ ጋር ስትደርስ ቅልስልስ ቅልስልስ የምትለው ነገር እየጣመኝ አይደለም። እንዴት ነው ፍቅር ገብቶልሃል? መሽቆረመም አለ እያየሁ ነው እሷ ጋር ስትደርስ ነው ኧረ መሽቆረመም ያለው እሷ ጋር ስትደርስ እኔና እሷ እኮ ይኸው ግን እሷን አንድ ቀን አውልቶ ያሳመነው እኮ ነው ጀግና ነው የምለው የጊዜ ጀግና

ያልተማረ ፒፕል ነው ወንድሜ። ረፍ በቃ አሁን እረፍ። ረፍ ኮሜንትሮች አው ኮፕሊንግ ነው። አንድ አሁን የተራ ሰዓት ነው። እኔ ጋር ማራ አለኝ፣ ኦይል ዘይቶች አሉ። ምን ወደ ስራ ብለዋል ወደ ኦይል ዘይት እኔ ራሴ የምጠቀመው ጸጉር ማብዛት ለምትፈልጉ ጸጉራችን ለሚሰባበር ጸጉራችሁ ማለስለስ ለምትፈልጉና እንዲሁም ፈራፈር ላለባችሁ እየገባችሁ ዘዙ ይማራት ብቻ ለሆናችሁ፣ እሺ፣ ይማራት ብቻ ላላችሁ ገዝት ላይ ኖ የምትገዙ ገዝት ላይ ላስገባችሁና ላስተናግዳችሁ ማለት ነው። ዳንዬ አባቴ ዳንዬ ዳንዬ፣ እኔ ግን እኮ የራሳችን ትግርኛ ነው። ትግርኛችን እኮ የራሳችን ነው። ባይዞር የእንትን ትግርኛ የለን። የወልቃይት የራሳችን ነው። ሌላ ቦታ ላይ አመጣ ነው እኮ የወልቃይት ሰው ከኛ ኮርጆ ወሰዱ። በትግርኛም አማርኛም እኛ ድንበር ላይ የምኖር ሰው ራሳችን እንችላለን። አሰልጭ ምን ነገር ይረፍ። በቃ ጥይት መተኮስ ነው ስለው እኔ ግንባር ነው የሚሉ ምን ምግዙ ብቻ ነው። ምግዙ የምግዙ ብቻ እረፉ። ረፉ። እውነቴን ነው። ረፉ። እኔ የማፊያው ሰፈር ያለው አሁን አጅማን። ይሄ ማፊያ ከባድ ሰፈር ነው። የምኖረው እዛ ነው። ረፉ። እውነቴን ነው። አሁን ሁሉን ነገር አቁሜያለሁ። እዚህ ታችኛው ሰፈር ነው። ሄዳ ግን ከኔ ዳሚል እሺ ሚውታንሱ መናገር የምትፈልጉ ሚውታንሱ፣ ግን የምትገዙ ብቻ ነው የምትገቡልኝ። እሺ እዚህ ያላችሁ እህት ወንድሞች፣ ኡስማን በቃ። ሰላም ሰላም ወንድሜ ሰላም ነው።